መቼ ትመጫለሽ ብዬ ብጠይቃት እሷም እንዲህ አለች አንተ ስትጠብቀኝ ትመጣለሽ ብለህ በመንገዱ ሁሉ ሲንከራተት አይንህ ስጠብቀኝ ውለህ ስጠብቀኝ አድረህ እህልም ሳትበላ ብዙ ተጎሳቁለህ ውሀም ሳትጠጣ እስኪደርቅ ከንፈርህ ሰውም ሳታወራ ቃል ሳይወጣ ካፍህ አንድም ቀን ሳትስቅ መሳቅ እያማረህ ሀዘንህ ቢበዛም ዋጥ አድርገህ ችለህ ይሄን ሁሉ ችሎ ትመጣለች ብሎ ልብህ ከነገረህ ያኔ ነው መጣው። ወጥተህ ተቀበለኝ፣ በመንገዱ ሁሉ መምጣቴን አውጋለኝ። የኔ ፍቅር መጣች ብለህ አውጅልኝ፣ ዘመድ አዝማድ ሁሉ እልል ይበልልኝ። አሁን መጥቻለሁ ልቤን ውሰድልኝ፣ ልብህ ከልቤ መዋሉን እንዲያረጋግጥልኝ፣ ብጥልኝ ነፍስህ ከነፍሴ ጋር እንዲዋሃድልኝ፣ አለች አለች። እንደምን ጨካኝ ነች! ይሁን ትምጣ ብቻ ልሁን እሷ እንዳለች